እዚሁ ነገር እንዲስተካከል ብለን ብዙ ነገር አበላሸን እና ይቅርታ አድርጊልኝ። ጊዜው ችግር የለውም በእርግጥ ቅር ብሎኛል፣ ግን ደግሞ በቃ እውነት ከሆነ የእሷም እውነት ይውጣላት፣ እሱም ስህተቱን ማረም አለበት። ግን ደግሞ በቃ እዚያው እስኪ የተለየ ነገር ጥሩ ነገር አይደለም፣ ከባድ ነው። ስህተት ላይ ስህተት እየተደራረበ እኔ ራሱ በጣም መጨነቀኝ። እሱን እንደዛ እንዲህ ባይሆን ደስ ይል ነበር። እውነት ለመናገር ሞር ደግሞ ግራ ያጋባን ነገር ሆስፒታል የተፈጠረው ነገር ነው። በጣም አልጠበቅ ነውም። እና እና ብዙ ሰዎች ደግሞ ተጨንቃቸዋል። ብዙ ሰዎች እየደወላችሁ ነው፣ እውነት ከልብ እናመሰግናለን። እኔ ምን ማለት እንዳለብኝ አላውቅም። እውነት ለመናገር እኔ የሷ አላማም አልገባኝም። አላማዋ እንዲህ ነበር እና እኛ መጀመሪያ ገንዘቧን እንደምትፈልግ ነበር የነገረችን። በቤተሰብ በኩልም ሌላ አላማ እንዳላት አናቅም ነበር። ያው ከዚህ በፊትም ተናግረናል። ግን ስትመጣ ደግሞ ነገሮች ተቀየሩ። ናሂም ደግሞ እንዳየሽው ያለው ነገር ተቀየረ። ና አሁን ነገሩን ብቻ አረጋግተን ናሂም ወደ ቀልቡ የሚመለስበትም ውይይም ወደ ጤናዋ ተመልሳ ነገሩ የሚስተካከልበትን መንገድ ነው። እኛ ኦረ ችግሩም ባይፈታን ና ኪራ በቃ ደስ ይለናል። ለምን በቃ በዚሁ ና ናሄ ትዳራቸው ሳይበጠበት በዚሁ ቢቀጥሉ ደስተኛ ነው። ለምን አይሆን ነገር ነው የነካካ ነው። እኛ አሁ ግን ጸብል ካለ ሞክሩ ስ የሚያስነካቸው ነገር ሊኖር ይችላል። እኔ የፈለገ ቢሆን የፈለገ ቢሆን እንደዚህ ትዳሩ ላይ እንደዚህ ነገር ይላል ብዬ ሪስፖንስ ይኖራል ብዬ አላሰብኩ ነበር። እኛ ገንዘቧ እንዲመለስ ነው። ሌላ ዓላማ ምንም ነገር የለንም ወይ ነገር ግን ገንዘቧ ሊመለስ ፈልገን እሷ የሌላ ግንኙነት ትፈልጋለች ለካ ከናሂ ጋር። አይ ሁኔታቸውን ሳይ ግን በቃ የእውነት እንደሚተዋወቁ ነው የጋባኝ። ማለት አንቺ ከማታውቂው ሰው ጋራ እንደዛ መሆን አቺ። ማለት ግን ደግሞ ምን አለ እንደተቀየረብኝ፣ ቢያንስ ከሆስፒታል እንኳን ራሴን ወደ ራሴ ስመለስ ስናቃ እንኳን እሷ ጠገቢ አልነበረም። ያ ማለት የሆነ ችግር አለ ማለት ነው። እና ያ ነገር ደግሞ እንዲፈታ ፈልጋለሁ። እግዚአብሔር ጤናዬን ከመለሰልኝ በኋላ ማለት ነው ና እኔ ግራ አጋብቶኛል ነው እና ይሄ እንዲህ አይነት ሰው አይደለም፣ ግን በቃ ግራ ያጋባል። እውነት ለመናገር እኔ በጣም ግራ ተጋብቻለሁ። ወይም እሷ ወይ ወጥመድ አስባ ነው መሰለኝ የመጣችው። አሁን እሱን ነው የተረዳዋለሁት ባይዘዌ እኔ ሱራ እንደዛ ነው እየተረዳ ያለሁት ምክንያቱም እሷ የፈለገችው በሰዓት እኔ ገንዘብ ነው ያለችው። ግን አሁን እዚህ ጋር የሚያደርጉት ነገር ከዚህ በፊት እንደሚተዋወቁ የሆነ በቃ እኔ አላቅም፣ ግራ ተጋብቻለሁ። አሁን እሷን እዚህ ጋር ከምናቆማት እናስገባት። ቤት ቤት እናወራለን። በቃ እሺ፣ ውስጥ እናስገባትና ግን ተመካክረን ነገሩን ቶሎ የምንፈታበትን መንገድ ብንወስን ጥሩ ይመስለኛል። እኔ አይኗን ማየት አልፈልግም። አይዘው አዎ ግን ናይሂን የሆነ ነገር ያስደረገችበት ነገር ሊኖር ይችላል። ምንም ማለት ከመሬት ተነስቶ እንዴት ተዳር ተዳሩ ምን እንትን ብሎ እንዴት? ወይ እናንተ እሷን አታቋጥም፣ ሳስበው እናንተ አታቋጥም። እኛ ከልጅነታችን ጀምሮ አብረን አደግን እንጂ ከሆነ ጊዜ በኋላ ተፈጠረ ጋፕ አለ። ገባሽ? አመታት ጋፕ አለ። ከዛ አንድ ቀንም አብረሽ ተለያይተሽ ከኖርሽ ምን እንደሚያስብ ምን ጋር እንደሆነ ምን አይነት አስተሳሰብ እንዳለው አጥተን እኛ ስለዛ ሰው እርግጠኛ ሆነሽ መናገራችን። ይድሯ ናርዲ ይድሯ ሚሚ መስላን እኮ ነው። እንደዚህ ነው እኮ የናይ እንደዚህ መሆን አልገባኝም። በቃ ከሁሉም በቃ እኔ ጭንቅላቴ እንደዚህ እንዲሆን ያደረገኝ የናይ መቀየር ነው። ስልክ እኮ እኔ ሳወራው ሊያወራኝ ፈቃደኛ አይደለም። በቃ የሚያወራው ነገር ግራ አጋባል። እኔ እንጃ እኔ ውይ እኔ እንጃ ብቻ፣ አንቺ ዋና ደህና ሁኚ። ሌላውን ነገር እንፈታዋለን። እንግባ

ምን ማለት ነው አስወጣልኝ ማለት ውብዬ ወጣሽ ዞር

ማን አላት? እቺ ልጅ አታሳዝናችሁም እንዴ? ዘመዴ እያላችሁ ጎዳና ላይ ትወደቅ እንዴ? በስደት እኮ ተቃጥላ እኮ ነው የመጣችው አይደል? ከዚህ ሌላ ምን መፍትሄ አለ? በቃ መኖር ካለባት ትኖር ቤት ውስጥ

ባለፈው ያደረከውንም ነገር ሄሎ አይታለች ምንድን ነው ቆይ አንቺ ብቆ ስደት ነው የተሻለ መንገድ አይደል በቃ ቤቱስ አብራን ትሁን ያረክ ያለው ቆይ ምን አድርግ ነው የምትይው? ማለት ያለበት ሰው ዞር ይላል እንጂ፣ ላ ምንድዞ በገዛ ቤት ውጭ? ምንድን ነው እናንተ ናችሁ? ምንድን ነው እየገባኝ ነው ያለሁት። ቤቴ ነው ያለሁት። ከፍቅረኛዬ ጋር ነው ያለሁት። ደግሞ ገና እንገባለን እሱ ምናምን ይገርማቸዋል። ልጅ አለው ይሄ ምናምን። ዕቃችሁን ተው፣ በቃ ይሄን ድራማችሁን ተውኩት። ይሄን ነው የፈለግኩት አይደል? ሰማችሁ አይደል? ውብዬ ይች ልጅ

ነገሩ እየተካረረ እየሄደ ነው። ኧረ ተሸክማት ይሄድ እንች ማዝ አምጣለን እን ግን ጤነኛ ነች። ሴትዮ፣ ስነስርዓት ሽኛ ሴትዮ፣ አትበይ ምን ማውራት ካለብሽ ከሱ ጋር አላቃትን በእናትሽ። በቃ እኛ ተሳስተን ነው። በቃ ከአመት በኋላ አላቃትም ትላለህ? ምን ማለት ነው? ምን እናድርግ? ተመልከት እስኪ ምን አይነት እብድ እንዳመጣብኝ። ቤቴ ሳይሆን አማኑኤል ነበረ መውሰድ የነበረብክ። አትነጋገሩ ምን ነው? ካፍታ አይደለች መነጋገር ማለት ያዝ፣ አይደለ በቃ የተጎዳች ሴት ናት፣ አትንኪ። እዚህ ነገር ውስጥ ግን ትልቅ ሰው መግባት አለበት። ነው ውብዬ አብራን ትኑር ነው ነው ያመጣውም። እንደ ሆስፒታል መጥቼ ምንድን ነው ያደረግሽው? ቀለበት እኮ ነው ያዋልኩሽ የጣልሽ አይደለ? ቀለበት እኮ ነው የጣልሽው ውብዬ። መንገድ ላይ ዳውላ እኮ ነው የመጣችው። በክፋት አይደለም፣ በክፋት አይደለም። ክፋት የለባትም፣ ክፋት ክፋት የለባትም። ንጹሕ ሴት ናት። በዚህ እሺ አሁን አንድ ነገር ብቻ የምፈልገው፣ ይዘህ ልጅ ተወጣለሁ ወይስ እኔ ልውጣ። ውብዬ እንድትወጪም አልፈልግም እሷንም ይዤ አልወጣም። ናሂ ትዳርህን የምታከብር ከሆነ እቺ ልጅ ከዚህ ቤት መውጣት አለባት። የመጨረሻ ድል ነው እየሰጠች ያለች። የት ነው የምትወጣው? እሺ የት ሂድ የት ሂድ እ ዘናት ሄዳለን ይዘ ምልታረጓት ልገሏት ልገሏት ነው ለመሳስናችሁ

አብራን ትሆናለች እኮ ያልኩት ለምንድን ነው የምትበሳቸው?

ምንም ነገር ድግስም ምንም አልፈልግም። እዚሁ አድርግልኝ፣ በቃ አድርግልኝ፣ በቃ እዚሁ እንድታረገው እፈልጋለሁ። አሁኑኑ እናንተ ያገሯችሁ፣ አሁኑኑ አድርግልኝ። በቃ አታረግልኝም? አታረግልኝም? በቃ አልፈልግም፣ እኔ ድግስም ምንም አልፈልግም። አሁኑኑ እንድታረገው ነው የሚፈልግ። አልረጋገም፣ በቃ አልረጋገም። ውብዬ ለምዶ ነው። በጥፊ ይመቻል። በእናትህ ዝም በል። ምን አደረገች? ነው አይደረግም እኮ አይደረግም። ክብር

እኔ አልፈልግም። አሁን ነው ጊዜው። ናይዲ ተረጋግዚ። በላ አይደለም እኮ የሚሆነው ሁሉ በቃ እኔ ድግስም አልፈልግም፣ ምንም ነገር አልፈልግም። አሁን እንድታረገው ነው የምፈልገው። ሰማኝ አይደለ? በላ ውብዬ፣ ዝም በይ። ለእንድህ ዝም የምለው በቃ ተረጋግዚ። በል እንጂ በል አድርግ፣ የተባልከውን አድርግ። ምንድን ነው የምትተው? በል ወንድነትን እኔ ጀግንነትን፣ ወንድነትን እኔ እና ለልጅ ጥሩ ትምህርት ታሳያለህ ጥሩ ትምህርት ታስቀምጥለታለክ ልክ እንዳንተ ከሃዲ ከሃዲ ማለት ነው ምንድን ነው አንተ ነው አንተ ነው ወይስ ምንድን ያስፈራል? ለማሳያቸውም ምንድን ያስፈራህ? ናይ ስማ፣ እኛ መቀድመን ነገር አበላሸን። አንተ እኮ ነገሩን ብልሽሽት አደረግከው። እድሜ ለአንተ፣ እንድትጎዳ አልፈልግም። ውብዬ የት ኑር ነው የምትለው? አልገባኝ። አብረን እዚህ መኖር፣ የት ኑር ነው የምትለው? ምን ማለት ነው?

የትም ተካሄደሽ? መቶች ነው የትም በቃ ለተወሰነ ጊዜ እሱ መውጣት ይችላል እንጂ አንቺ ወዴትም አትንቀሳቀሽ፣ አስሬ ነው

ገባክ ሀብለት ዳሬን እንደዚህ ምስቅልቅል ያደረጋችሁት እናንተ ናችሁ። ስለዚህ ወጡልኝ፣ ውጡልኝ፣ ወጡልኝ። በሰላም መኖር እፈልጋለሁ። ያው ባሌ እንድትነጥቀኝ ነው የፈለጋችሁት። እንድትቀኝ ሄዳለች። ወጡልኝ። አሁን በቃ ራሴን ማዳመጥ እፈልጋለሁ። ከዚህ በኋላ ላያቸው አልፈልግም። በቃ እዚህ ቤት አንድ ሰው አንድ ሰው እንዳይመጣ አለቀ። ሁላችሁም ቦታችሁ ነው እኮ ከዚህ በኋላ